ትልቁ ዳቦ ልጦ ነው ያለ የሀገሬ ሰው ማለት ነው። አሁን ነው ትልቁ ዳቦ ልጥ የሚሆነው ማለት ነው። ጭራሽ ነገሮቹን ለመፍታት የምትሄዱ ብትሆኝ ሄሉ ማለት ነው። ነገሩን ለመፍታት ብትሄጅ የእውነት ሄን ልጅ ተከትለሽ አትጅም ወይም አስከትለሽ አትጅም። አንች ለምንድን ነው በህይወትስ መወሰን ያቃተሽ? ይሄ የራሴ ችግር ነው። ከዚህ በፊት በእኔ የተነሳ ተደብድቧል። አንተ እዚህ ቁጭ በል ብለሽ ለራስሽ ለሚና ልጅ ህፃን አይደለሽም። እኔ በጣም የገርመኝ ደግሞ የወንድሙ ማለት ነው። በቀደም እሱ ጋር አጠገብት ቁጭ ብሎ ምን አለ፣ የትን ነው የሚፈልገው ምናምን፣ አንተ ጥሩ ሰው ነው ምናምን ለያም ማለት ነው። ዛሬ ደግሞ ምን አለ? ብቻ እንድትሄድ አልፈልግም ሉል። ከሱ ጋር እንድሄድ ይፈልጋሉ ጥሩ ልጅ ነው። አሽቃባጭ ወንድ እኔ አልወድም በህይወቴ ማለት ነው። እውነት አሽቃባጭ ወንድ አልወድም። እና ሽግር ያለ ማንጋና ሄለን ጋር ማለት ነው። ትልቁ ችግር ያል ሄለን ጋ በህይወታ መወሰን አይችልም። ሁሌ በሰው ወሬ ነው የምትራመዱ። ያየው ነገር ማለት ነው። ይሄን እውነት ነገሮቹን ማትፈች ከሆነ በሰላም የእውነት ህዝቡ ነው የሚጠላሽ። ተመልካች ነው የምታጭ። እስካሁን ስለተበደልሽም ስለተጎዳሽም ከአንዴም ከሁለቴ ሶስቴ ህዝቡ ካንቺ ጋር ከጎንሽ ነው። ይሄ ግን የእውነት በጣም ብልግና ነው ብዬ ነው ማስብ። እንዴት ነው አይ፣ የራሴ ችግር ነው ይሄ። የራሴ ላይፍ ነው፣ ላይፍ ስለሆነ ተውልኝ። ጓደኛ ኮ ጓደኛ ነው። የራሱን የቻለ ቦታ አለው። አደለ እንዴ? እንዴት ነው ቤተሰብሽ እኮ ምን ይልሻል? ቤተሰብ እንኳን ማዋረድ እኮ ማዋረድ ነው ብዬ ነው ማስብ። እዛ ደግሞ ልታጫጩኝ ነው፣ ሁለቱ ደግሞ እንዲጣሉ ነው። ሌላ ችግር ለምንድን ነው በራሴሽ የምታመጭ? ላይፍሽን ማስተካከል ምቺ። ራስሽ ነሽ፣ ማንም ሊያስተካክልልሽ አይችልም። ጓደኛ ራስ ሆነ ቻለ ጓደኛ ነው። ይሄ ደግሞ ህይወት ነው። እግዚአብሔር ከፈቀደ እስከ መጨረሻ ወልደሽ ከእሱ ጋር የምትሆኝ ባለቤትሽ ነው። አንዳንዴ ሄለን፣ ሁሌ ማለት ነው ጥድፍ ብላ ማለት ነው ትገባ እና በቃ መውጫ ያስጠላል። መግባት ቀላል እንደሆነ ነው ያየሁት፣ መውጫ ግን በጣም ከባድ ነው። እንዳንቺ ደግሞ ያብ ለቀልድ አይደለም። ወደ አንቺ የመጣ የተረዳው እሱ ነው፣ ትክክለኛ ህይወት ፈልጎ ነው አንቺ ጋ የመጣው ማለት ነው። ከአንቺ የበለጠ ብዙ ሴት ሊያገኝ ይችላል፣ ግን ፍቅር አለ አይደል? አንዳንዴ እና ብትከበር ያርግ ነው ብዬ አስባለሁ። የእውነት በጣም ያስጠላል፣ እዚያ ቤተሰብሽ ጋር አንቺ እንኳን ለቤተሰብሽ አታስብም። ይሄን ይዘሽ ሄደሽ ችግሩን ለመፍታት ቤተሰብሽ የጠራ ይሄን ያህል ርቀት ሄዶ ቤተሰብሽ ፊት ያከበረሽ ወንድ ደግሞ እሱ የማይፈልግ ወንድ የዘሽ ስትሄጂ አይደብርም? ቤተሰብ ጋር ስለሄደ የሚቀየሩ ነገር የለም ምናምን። እውነት ትልቅ ክብር ነው። ክብር ስላለው ነው ቤተሰብ ጋር ደፍሮ። ምንም ቀድማ የሚቀድም እኮ ብዙ ነገር አለው፣ ግን አንቺ ስለምትበልጭ ብሎ ነው ሁሉም ነገር ባህሉን ነገሩን ጥሶ እየደ ማለት ነው። እና ትክክል አይደለም ብዬ አስባለሁ በጣም ነው የተናደድኩባት የእውነት እኔ በሉሉ እንደውም አልተናደድኩም ለምን መሰላችሁ እራሷ ናት መወሰን የሚችለው በራሷ ህይወት ማለት ነው ማንም ሊወስን አይችልም ሉል እኮ ካልሄድኩ ነው አለ ጥያቄ አይደለ አይ አይሆንም ኮስተር ብላ አይሆንም አንተ መሄድ የለብህም ነገሮቹ በላሻል ለማስመሰል ይሁን አውርታለች ግን እሱም ልቧ ስላየ ፍቃደኛ አይደለም ይሄ ልጅ እዛ ማለት ነው እዛ ኦኔ ነገር አድርጎ ቢመለስ ማን ነው የሚጠየቁ? አንቺ ነሽ እኮ ተጠያቂ፣ ተጠያቂ አንቺ ነሽ። ለምን እዚ ሼር አንቺ ነሽ፣ እምት ኦኔ ችግር ውስጥ የምትገቢም አንቺ ነሽ ማለት ነው። ልጁ አገሩን አቅም ምናምን እዛ ኦኔ ነገር አድርጎ ቢመለስ ቤተሰብሽ ለቤተሰብሽ፣ ጦስ ነው ለራስሽ ማለት ነው። የእውነት በጣም ነው የተናደድኩባት በጣም ማለት ለሱ እንዶ መናገር ነበረብሽ ብዬ አስባለሁ ለ ሉል ማለት ነው በእርግጥ እንደሚያኮርፍሽ አውቃለሁ ባትናገር ግን ከሄድሽ በኋላ ሄጃለሁ ቤተሰብ በአሾካይ ጠርቶኝ ሄጃለሁ ማለት ትችያለሽ ግዴታ አይለብሽም ጓደኛ ነው እንጂ ወይን ወንድምሽ ወይም ባልሽ አይደለም አይደለ እንዴ የእውነት አንዳንዴ ተከበሪ ስትከበሪ ተከበሪ የእውነት በእርግጥ እኔ በጣም የተከፋባት ብዙ ነገር አለ ሄለም ማለት ነው ናቲ የሚካድ ሰው አልነበረም የእውነት እስከ ዛሬ ትላንትና ቪዲዮ አይታችኋል። እስከ ትላንትና ተስፋ አልቆረጥም፣ ግን መልስ መልሷል። የመጨረሻ ማለት ነው። በጣም ነው ያሳዘነኝ። ለምን እኔ እንጃ አላውቅም። በሰው ወሬ ነው ተለያየችው እሱ ማለት ነው። ሆነ ቺት አድርጎባት አይደለም። አንድ ሰው ችግር ላይ ሆኖ ጠፋ፣ ለምን ጠፋ ተብሎ ሰውን መፈለግ ሲገባት፣ በዛ ሌላ ወንድ ጋር ሄደች ማለት ነው ና ጥሩ አይደለም ብዬ አስባለሁ። ተረጋጊ። ለውሳኔ ሽ እንዴ እኮ ካሳለፍሽ እኮ መማር አለብሽ። ብረጋጋ ኖሮ ያ ላይፍ አይበላሽም ብለሽ ማሰማ አለብሽ ብዬ ነው ማስበው። የተረጋጋ ቅቤ የተረጋጋ ወተት ቅቤ ያውጣል ይላል የሀገሬ ሰው ማለት ነው። ሩታውን ዛሬ ስሙ አባባል ጋይስ። እና በጣም ነው የተሰማኝ ነገሩ እንደሚበላሽ እኮ ታውቃለች፣ እሱም ያውቃል። እሱም ነገሩ ሊያበላሽ ነው ቤተሰብ ፊት ለፊት ልጁን ለማዋረድ ለቤተሰብ ክብር ሰጥቶ እዛ ድረስ በጉን ተራ ነገር ነው አስር ሽናት ተራ ነገር ነው ተውት። ግን ትልቁ ክብር ነው ቤተሰብሽን አከበረ ማለት ለአንቺ ትልቅ ቦታ አለ ማለት ነው። ይሄ ልጁ ማለት ነው። የእውነት እንደዚህ አይነት ወንድ ባትገፊ አሪፍ ነው። እንደዚህ እንደ ያብ ሰው አታገኝም ሄሉ፣ በጭራሽ ማንም አልሰጠሽም፣ እንዳልካሰጠሽም፣ እናቴ አልሰጠሽም ይሄን ክብር በአንድ ወር በሁለት ወር ውስጥ ነው ይሄን ክብር የሰጠሽ፣ እና ቀለበት ደግሞ አድርጋለች። ድራማ ነው እንዴ ጋይስ? ሳንዳንዴ ሳስበው በቀደም ቀለበት ይሄ ቀለበት ተወርብሮ የል እንዴ። ከዛ በኋላ እንዴት አርገች? ኤኒዌይዝ፣ ጥሩ አይደለም። ላይፍሽን ማስተካከል ያለብሽ አንቺ ነሽ። ከዚህ በኋላ እዛ አይደሽ ነገሮቹ የሚተበላሽ ይሆን። ህዝቡ እንዳለ ነው የሚጠላሽ። ሉል ደግሞ ወደ ራሴ ተመለስ። በቃ የሰው ልጅ እሳሳታል፣ ከስህተት ታረማል። በቃ ስህተት ተሳስቷል። ስለዚህ ለዛ ደግሞ ቤተሰብ ጋ ድረስ ነው ይቅርታ ለማለት ነው። አንዳንዴ በቃ የማይመለከተን ውስጥ መግባት የለብንም ብዬ አስባለሁ። አንተን ተከበር፣ በቃ ጓደኛ ግናት አደለ? ከቻልክ መልካም ነገር ሰላም እንዲወርድ ማረግ አሁንም እኮ ሌላ ነገር ነው የሚያወራ ያቺ ልጅት እንደጠፋች አላቅም። ሁለታችሁ ተስማምታችሁ ልታላያዩ እንደ ልጆቹን በጣም ነው የገረመኝ። የሉ፣ ግን ወደ ራስሽ ተመለሽ የእውነት